አብርሃምና ጋሽዬ እንግዲህ በዛሬ ዕለት እንደተጣሉ ሰምቻለሁ። ምክንያቱ ደግሞ እንግዲህ አብርሃም ያጠፋቸው ነገሮችን እያንዳንዱ እያነሱ ጋሽዬ በተለይ በደንብ እንግዲህ ደካማ እንደሆነ ሲያስረዱት ነበረ። በዛ መሃል እንግዲህ አብርሃምን በጣም ተናዶ እንግዲህ ትቷቸው እንደሄደ ለመስማች እያሉ ማለት ነው። እሱ ብቻ አይደለም በሄርሜላ በኩል እንግዲህ አዳዲስ ነገሮች ተፈጥሯል። እሱ ብቻ አይደለም በሩታ በኩልም አዳዲስ ችም ተሰምቷል። ስለዚህ ጉዳይ እንግዲህ በደንብ አርጌ በዚህ ቪዲዮ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን ከሰሞኑ እንግዲህ አብርሃም ያለበት ሁኔታ በተለይ ከሩታ ጋራ እጅግ በጣም የሚያሳዝን ነገር ሆኖ ሰንብቶ ነበረ። ምክንያቱም እንግዲህ ያው እንደምታውቁት በተለይ የአብርሃም ጓደኞች ሲሰሩ የነበሩትን ፕራንኮች እጅግ በጣም አሳፋሪ እንደነበረ እና እንዲጣሉ ብቻ ሳይሆን እንግዲህ በጣም በጣም እንግዲህ እርስ በእርስም እንዲጠራጠሩ ወይም ደግሞ ሌላ ነገር ውስጥ እንዲገቡ አድርጓል ማለት ነው። ጓደኞቹ ጓደኞቹ እንግዲህ የሰሩት ስራ በጣም ያሳፍር ነበረ። አብዛኛው ሰው ማለት ይቻላል ስለ እነሱ ጉዳይ እያነሳ በተለይ ትክክል እንዳልሆነ ያደረጉት ነገርም እጅግ በጣም አሳፋሪ እንደሆነ ያንን ሲያነሱ እንደነበረ በደንብ እናስታውሳለን። እንግዲህ በዛሬ እለት ደግሞ ጋሽዬና አብርሃም ፊት ለፊት ተገናኝቶ ሁሉንም ነገር አውርቶ ነበረ። እንግዲህ ባገኘሁት መረጃ መሰረት በተለይ ጋሽዬ እጅግ በጣም በንዴት ሲያወሩ ነበረ። ምክንያቱም ደግሞ የአብርሃምን ጥፋት እንግዲህ እጅግ በጣም ከፍ ያለ እንደሆነ በደንብ ሲናገሩ ነበረ። ከዚህ በፊት እንግዲህ በተለይ ሽምግልና ተይዞ እንደቀረ በደንብ እናስታውሳለን። አብርሃም ያንን ነገር እንኳን ሳይቀር አንስቶ እንዳዘኑበት በጣም ብዙ ጊዜ ሲመክሩትም ያንን ምክሩ መስማት እንደማይፈልግ እንግዲህ በግልጽ ሲነግራቸው እንደነበረ ያንንም አንስቶ በግልጽ እንግዲህ ለአብርሃም ሲናገሩ እንደነበረ ሰምተናል። እሱ ብቻ አይደለም እንግዲህ በጣም በሚገርማችሁ ሁኔታ በተለይ አብርሃም ወደ ቡታጅራ ሲሄድ ጋሽዬን በጭራሽ ማዋራት አይፈልግም። እንግዲህ ልክ ወደ ቡታጅራ እንደደረሰ በጠዋት እንግዲህ ተነስቶ ወደ አዲስ አበባ እንግዲህ እንደሚሄድም በተደጋጋሚ ሲያወራ ነበረ። ጋሽዬ ምክንያቱም ደግሞ እንግዲህ ከጋሽዬ ለመሸሽ ነው የሚያደርገው ማቅረት ሁሌ እንግዲህ ጋሽዬ ደግሞ እሱን ለማዋራት በጣም ይፈልጋሉ። ያለውን ችግር ለመፍታት ይፈልጋሉ። በተደጋጋሚ የሩታና የአብርሃምን ጉዳይ ለመፍታትም በጣም በጣም ፍላጎት እንዳላቸው በደንብ እናውቃለን። አብርሃም ግን በፍጹም ፍላጎት እንደሌለው አሳይቷቸዋል ማለት ነው። አንዳንዴም እንግዲህ ያው አብርሃምን ያስመስላል ሁላ እስክ ማለት ደረጃ ድረስ እንግዲህ ደርሶ ነበሩ። ምክንያቱም ደግሞ እንግዲህ ቅርታ ወይም ደግሞ መታረቅን ይፈልጋል የሚያወራው ነገር እንደዛ ያስመስላል። ከዛ በኋላ እንግዲህ ያው እውነቱን ለመናገር እነሱ ደግሞ ለማስታረቅ እንግዲህ በደንብ ሲሞክሩ፣ ወይም ደግሞ እንግዲህ ሲጠራ በፍጹም ወደ ሚዲያም ይሁን ወደ እነሱም አይቀርብም እጅግ በጣም አሳሳቢ እንደሆነ ነው ሲናገሩ የነበረው ጋሽዬ። በተለይ እንግዲህ ጋሽዬ በጣም እንደተረዱት ነው በደንብ ሲያወሩ የነበረ። ምክንያቱም እንግዲህ በተለያየ ጊዜ ማለት ይቻላል አብርሃምን ሲያገኙ ነበረ ሲመክሩት ነበረ በአሁኑ ግን እጅግ በጣም ክፉ ንግግሮችን እየተናገሩ ወይም ደግሞ እንደተነጋገሩ ያንን ነገር ሰምቻለሁ። በተለይ እንግዲህ አብርሃም በጭራሽ በማይጠበቅ ሁኔታ ትተዋቸው እንደሄደ በተለይ እነሱ እያወሩ ትተዋቸው እንደሄደም ሰምቻለሁ። እጅግ በጣም እንግዲህ ስሜታዊ ሆኗል አብርሃም ከድሮ አንጻር ሲታይ እጅግ በጣም ስሜታዊ ሆኖ የሚያረገው ነገሮችን በትክክል ማያውቅ በተለይ እንግዲህ ካደረገ በኋላ ወይም ደግሞ ነገሮች ከተበላሹ በኋላ ሁሌ ለማስተካከል የሚሞክር አይነት ወንድ ሆነዋል ማለት ነው። እንግዲህ ይህንን ነገር ሩታ ደግሞ በጭራሽ አትወደውም። በተለያየ ጊዜ ማለት ይቻላል ከአብርሃም ጋር ስታወራ ሁሌም ማለት ይቻላል ይህንን ነገር ታነሳ ነበረ። አብርሃም ነገሮችን ይፈጥራል። አብርሃም ነገሮችን እንዲባባሱ ያደርጋል። አብርሃም በስተመጨረሻ እንግዲህ በማይሆን መንገድ እንዲጣሉ ከፍተኛ ጥረት ሲያደረገ ነበረ አንድ ሰው ሆኗል ማለት ነው። እሱ ብቻ አይደለም መታረቅ ደግሞ አይፈልግም። ወይም ከልቡ ታርቆ እንግዲህ ይቅርታ ጠይቋትም ቢሆን ወደ ትዳሩ መመለስም አይፈልግም። በተለይ ጋሽዬ ያቀረቡትን አማራጮችን በጭራሽ መቀበል አልፈለግም። ያ ነገር ራሱ እንግዲህ ያው መታረቅ እንደማይፈልግ በደንብ ያሳያል ብሎ በጣም ብዙ ሰውም እንግዲህ በዚህ ጉዳይ ላይ ሲያወራ ነበረ። እሱ ብቻ አይደለም እንግዲህ ሄርሜላ ደግሞ ያሰበችው ትልቅ ሴራ አለ። እጅግ በጣም በጣም ከባድ የሆነ ሴራ እንዳሰበች ና በአሁኑ እንግዲህ ሁለቱንም እስከ መጨረሻው እስከ ወዲያኛው ድረስ አለያይተዋቸው ሊያኖራቸው የሚችል ትልቅ ሚስጥር ሚዛመታለች ማለት ነው። እጅግ በጣም አሳሳቢ የሆነ ሚስጥር ነው። ስለዚህ ጉዳይ እንግዲህ አብርሃምም ምንም አያውቅም። ምክንያቱም እንግዲህ ያው እሷ አስባበት እሱንም ጭምር እንግዲህ ይህን ሚስጥር ስትነግረው እጅግ በጣም እንደሚደናገጥ እርግጠኛ ስለሆነች ያንን ነገር ለማድረግ እንደተዘጋጀች እንግዲህ ሰምቻል ማለት ነው። በተለይ እንግዲህ አብዛኛው ሰውም ግምቱን ሲያስቀምጥ ነበር። ሄርሜላ ምን ልታመጣ ትችላለች? ከአሁን በኋላ ምን አይነት ሚስጥር ይዛ ልትመጣ ትችላለች ብሎ አብዛኛው ሰው ማለት ይቻላል የራሱን ግምት ሲያስቀምጥ ነበረ። ከዚህ በፊት እንግዲህ በሶሻል ሚዲያ በጣም ብዙ ሰዎች ማለት ይቻላል አብርሃምን ወደናል ወይም ደግሞ አወደጃለሁ ወይ አፍቅር ያለው ብሎ የሚመጡ ሴቶች እጅግ ተበረካክቶ ነበሩ። እሱ ብቻ አይደለም፣ በጣም በሚገርም ሁኔታ እስከዛሬ ድረስ እንግዲህ የሚመጡ ሰዎች እንዳሉ ያንን መረጃ ደርሶን ነበረ። እሱ ብቻ አይደለም። እንግዲህ ሄርሜላ ላይ ደግሞ ያሰበችው እነዛን ሰዎችን አምጥታ በተለይ የእነሱን ትዳር ለማመሰቃቀል ትሞክራለች ብሎም በጣም ብዙ ሰውም እንግዲህ ሲናገር ነበረ። ይሄኛው ብቻ አይደለም እንግዲህ ሌላም ነገር ሀሳብ ሲያነሱ በተለይ ሄርሜላ በጣም ብዙ ጊዜ ከአብርሃም ጋር ስለምትገናኝ የተለያየ ቦታ ላይ በተለይ አብሮ ስለሚሆኑ አርግዣ ያለው ብላም እንግዲህ እንደምታስደነግጠውና ሩታም ተስፋ ቆርጣ አብርሃም ላይ ሁሉም ነገር እንግዲህ ተስፋ ከቆረጡ በኋላ ወደ ራሷ ሕይወት እንደምታደርገው ያንን መረጃ እንግዲህ በስፋትም እየተሰራጨ ይገኛል ማለት ነው። ሄርሜላ እንግዲህ ከማድረግ ወደኋላ እንደማትል ሁላችን የምናውቀው ጉዳይ ነው። ምክንያቱም ከዚህ በፊት በጣም በተደጋጋሚ ማለት ይቻላል ብዙ ነገሮችን ስታደረግ ነበረ። በአሁኑ ግን ያሰበችው ትልልቅ ሁለት ሴራ እንዳለ ያንን መረዳት ችለናል። ምክንያቱም እንግዲህ ያው እሷ አላማዋ አንድና አንድ ብቻ ነው። አብርሃምና ሩታ በፍጹም አንድ ላይ እንዳይሆኑ የማድረግ ሴራ ስለሆነ የምትጠቀመው ያንን ነገር እስከ ምታደርግ ወይም ደግሞ እስከሚለያዩ ድረስ እንግዲህ እንቅልፍ እንደማይወስዳት ወይም ደግሞ እንደማትተኛ እንግዲህ በደንብ አድርጋ ስትናገር ነበረ። እሱ ብቻ አይደለም እንግዲህ ጋሽዬም በጣም በጣም ተጠራጥሯል። በተለይ ጋሽዬ ሄርሜላ በጭራሽ እንግዲህ ወደ ሕይወታቸው ባትገባ የተሻለው ነው ብሎ በጣም ብዙ ጊዜ ሲናገሩ እንደነበረም ሰምተናል በተለይ እንግዲህ ጋሽዬ ደግሞ ያው ሄርሜላን ማግኘት ይፈልጋሉ። ምክንያቱ ደግሞ እንግዲህ በደንብ ተናግሮ ነበሩ። ከዚህ በፊት ሄርሜላን እጅ ከፍንጅም ለመያዝም ሞክሮ ነበሩ። እያንዳንዱ የምታደርገውን ነገር እንድታቁምና ሊያሳስቧት እንደሚፈልጉ እንግዲህ በደንብ ሲናገሩ ነበረ። ስለዚህ እንግዲህ ሄርሜላን ለማግኘትም ጥረት እያደረጉ እንደሆነ ሰምቻለሁ ማለት ነው። እሱ ብቻ አይደለም እንግዲህ ተገናኝቷል ብሎም እንግዲህ አንድ ሲያወሩ ነበረ። ስለዚህ ጉዳይ እንግዲህ በደንብ አጣርቼ፣ በተለይ ጋሽዬና ሄርሜላ ተገናኝተዋል ከሆነ ተገናኝቶ ምንድነው የተፈጠረ፣ እያንዳንዱን ነገር በደንብ አድርጌ ለእናንተ አደርሳለሁ በቀጣይ ቪዲዮ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ ናችሁ እንደተለመደው ቪዲዮችን ላይክ አድርጉ። እንግዲህ በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።